እናምነው የአባቶቻችን አምላክ ልዑለ ባሕሪ እግዚአብሔር እስከዛሬ ስላደረገው በጎ ነገር ወደፊትም ሊያደርግልን ስላዘጋጀው መልካም ነገር ሁሉ ክብርና ምስጋና ይግባው፣ ክብርና ምስጋና ይግባው፣ ክብርና ምስጋና ይግባው። እናንተ የምትሰሙት እኛም የምንናገረው አይንሳን አይንሳችሁ። እግዚአብሔር ጆሮአችሁን ይክፈት፣ አንደበታችን ይፍታ። በመላ በግምት በሳይሆን አይቀርም በይመስለኛል የግል ሀሳባችን እንዳናፈስባችሁ ጆሮአችሁን ይጠብቅላችሁ። እግዚአብሔር አንደበታችንንም ይቆጣጠር እግዚአብሔር። አባታችን እንደነገሯችሁ ዛሬ ትልቅ በዓላችን ነው። ከልደቱ ቀጥሎ የምናከብረው ትልቅ በዓል የመደምደሚያ በዓል ነው። የዓለም ሕይወት የሰው ልጅ ሕይወት በክርስቶስ መወለድና በክርስቶስ መምጣት መካከል የሚዋልል ነው። ሊቃውንተ ቤተ ክርስቲያን ትናንትና ዛሬና ነገን ትማልም ዮምና ጌሰም እነዚህን ሶስት የጊዜ ክፍልፋዮች ሲተረጉሙ ትናንትና፣ ዘመነ ብሉይ፣ ዘመነ የመከራው ዘመን የጨለማው ዘመን ሲሆን፣ ዛሬ ዘመነ ሐዲስ ክርስቶስ የተወለደበት ነጻነት የሰፈነበት ንስሐ ብንገባ ወርቀን ብንነሳ ረክሰን ብንቀደስ በሩ የተከፈተበት ቀራንዮ ላይ የተሰቀለው ጌታ የተሰቀሉ እጆቹን ዘርግቶ ከርኩሰታችን ሊያነጻን ከወደቅንበት ሊያነሳን አዲስ ተስፋ ሊሰጠን ቃል የገባበት ብቻ ሳይሆን የተረጋገጠ ተስፋ ያገኘንበት ዘመን ይባላል። ዛሬ ዘመነ አዲስ ነው። ከክርስቶስ ልደት እስከ ክርስቶስ መምጣት ያለው ዘመን ዮም ይባላል። ምን ይባላል? ዮም ይባላልና ዛሬ ማለት ነው። ነገ ማለት ደግሞ ነገረ ምጻት ነው። ክርስቶስ ይመጣል። ይክበር ይመስገን እግዚአብሔር አባታችን ይመጣል። ጨለማው በብርሃን ይተካል። በሞት ላይ ሕይወት ይነግሳል። በመቃብር ላይ ትንሣኤ ይታወጃል። የሳቁ ያለቀሱ ይስቃሉ። ያዘኑ ይደሰታሉ። በጨለማ ውስጥ የነበሩ ወደ ብርሃን ይወጣሉ። ዓለም ከነቆሻሻው ተጠራርጎ ይጠፋል። ግፈኞች፣ በደለኞች ሁሉ የልካቸውን የእጃቸውን ያገኛሉ። አትናቴዎስ እንደነገረን ያን ጊዜ እጉሳን ይነብቡ፣ ዝምተኞች ይናገራሉ፣ ቀባጣሪዎች አፋቸው ይዘጋል። ያን ጊዜ ጉልበተኞች ጉልበታቸው ይደክማል፣ ደካሞች ይበረታሉ። ሐዋርያት ነደዋል፣ ታርደዋል፣ ተገፍተዋል፣ ተገርፈዋል፣ ተገፈዋል፣ ተርበዋል፣ ተጠምተዋል፣ ተንከራተዋል። ዓለም ከባለቤቱ ጀምሮ እስከ ቅዱሳኑ ድረስ ለእግዚአብሔር ምቹ ቦታ አላገኙም። ክርስቶስ እንደምታውቁት ወደዛ ዓለም መጣ፣ ከሰማይ ወረደ፣ ከድንግል ተወለደ፣ በበረት ተጣለ፣ በጨርቅ ተጠቀለለ፣ ተሰደደ፣ ተራበ፣ ተጠማ፣ ተሰቀለ፣ ሞተ፣ ተገነዘ፣ ተቀበረ፣ ተነሳ፣ አረገ፣ ዳግመኛ ይመጣል። የሕይወት ታሪኩ በዚህ ይጠቃለላል። የቅዱሳን ሚወት ከዚህ የተለየ አይደለም። እነ ገብረ ክርስቶስ እንደዛው ነው ያሳለፉት። እነ ቅዱስ ጴጥሮስ እንደዛው ነው ያሳለፉት። እነ ቅዱስ ጊዮርጊስ እንደዛው ነው ያሳለፉት። ዓለም መስሪያ ቤት እንጂ መኖሪያ ቤት አይደለም። ዓለም ይህ አሁን የምታዩት የተዋበው ህንፃ በዓለም ላይ ያለው ሁሉ የቆሻሻ ክምር ነውና ክርስቶስ ይመጣ ተጠራርጎ ይጸዳል። አባታችን ይመጣል ስምህ ይቀደስ ካልን በኋላ ምንድነው የምንለው? መንግስትህ የማን መንግስት የማን መንግስት የእግዚአብሔር መንግስት ፍትህ የማይጓደልበት አድልዎ የሌለበት ሰዎች በእውቀታቸው በመልካቸው በዝናቸው በማንነታቸው የማይፈረጁበት አካላቸው ጎድሏል ሀብት የላቸውም መልክ የላቸውም ዘመድ የላቸውም ተብለው የማይገፉበት ክርስቶስ የቆሰለላቸው የደማላቸው የተቸነከረላቸው ዋጋ የከፈለላቸው ሁሉ ነፃ ይወጣሉ። ማን ይመጣል? እግዚአብሔር ይመጣል። ስለዚህ ዛሬ ነገረ ምጻቱ የሚሰበክበት ቀን ነው። በማቴዎስ ወንጌል ምዕራፍ 24 ላይ ባለቤቱ ሲመጣ ምን ምልክቶች እንደሚደረጉ ተነግሮናል። ባለቤቱ እኔ ከመምጣቴ በፊት ሦስት አበይት ጉዳዮች ይከናወናሉ ብሏል ፖለቲካዊ ችግር ይፈጠራል። ህዝብ በህዝብ ነገስታት በነገስታት ላይ ይነሳሉ። ሃይማኖታዊ ችግር ይፈጠራል። እኔ ክርስቶስ ነኝ እያሉ ደፋሮች፣ መደዴዎች፣ ሰይጣን ያደረባቸው ብቻ ሳይሆኑ ራሳቸው ሰይጣን የሆኑ ክፉ ሰዎች ይመጣሉ ብሏል። ኢኮኖሚያዊ ችግር ይፈጠራል ብሏል። ከባድ ረሃብ፣ ከባድ ችግር ይፈጠራል ብሏል። ይህን ስትሰሙ አለ ጌታ። መደምደሚያው ይህን ስትሰሙ ከመሸበር፣ ከመደንገጥ፣ ከመራድ ይልቅ ምልክቶቹ አባታችሁ ሊመጣ ነውና። ደመና ሲያይ ገበሬ ይደሰታል። ከደመናው ዝናብ ይገኛል። ዝናቡ የደረቀውን ያለመልመዋል። የለመለመው ያብባል፣ ያበበው ያፈራል፣ ያፈራው ምግብ ነው። ክርስቶስ ከመምጣቱ በፊት ትልልቅ ጦርነቶች፣ ረሃቦች፣ ፍጅቶች ይካሄዳሉ። ህዝብ ያልቃል። ነገሥታት በነገሥታት ላይ ይነሳሉ። የመሬት መንቀጥቀጥ ይሆናል። እጅግ ስፍር ቁጥር የሌለው መከራ ይሆናል። ይሄ ሲሆን ግን አንሸበርም፣ አንደነግጥም። ምክንያቱም ከዚህ በኋላ አባታችን ይመጣል። ከመታ አሉ ምስሌ በመንግስት አዊ እሄዳለሁ ቦታ አዘጋጅላችኋለሁ አለሁ ታዘጋጅላችሁ በኋላ እመጽእ ካይ በወነሳ አክሙ መልሼ መጥቼ እወስዳችኋለሁ በአባቴ መንግስት እጠቀልላችኋለሁ፣ አለ ጌታ። ይክበር ይመስገን። እግዚአብሔር እግዚአብሔር ይመጣል። በዐቢይ ጾም ልልታ እና ጭውጨባ አይፈቀድም ነበረ። አዲስ ጎቷል ማለት ነው እንደፈቀዳቸው እንግዲህ በእጃቸው እኛ እናዝም፣ በአንደበታቸው አናዝም። በስርዓተ ቤተክርስቲያን ባብይ ጾም ልልታና ጭብጨባ የለም። ቀለሙም የተሰራው ለዛ ነው። ቅዱስ ያሬድ ያዘጋጀው ለዛ ነው። አጥሩ ባይፈርስ ቅጥሩ ባይፈርስ መስመራችን መስማራችን ባይናወጥ በጣም ጥሩ ነው። ልባቸው ያጨብጭብ፣ አይምሯቸው ልል ይበልና በደንብ ስሙን ላጠቃልል ነው። ማን ይመጣል? ማን ይመጣል? ደስ ይላል፣ ያስከፋል፣ ያስቃል፣ ያስለቅሳል፣ አንገት ያስደፋል፣ አንገት ያስቀናል። ግን ምጻት ሲባል ምንድነው? ድንጋጤ ነው የሚሰማቸው አደለም? አሁን ሶስቱ ነጥቦች ህዝብ በህዝብ ላይ ይነሳል፣ ነገስታት በነገስታት ላይ ይነሳሉ፣ መሬት መንቀጥቀጥ ይሆናል፣ ረሃብ ይሆናል ሲባል ደስ ይላል? ያስከፋል። ያስከፋል። ይሄ ካለፈ በኋላ ግን ማን ይመጣል? እግዚአብሔር ይመጣል። አባታችን ሆይ የት የምትኖር፣ የት የምትኖር። ስምህ ምን ይሁን? ይቀደስ። ማን ይምጣ? መንግስትህ ትምጣ። አንገሽ ግሾናል ኑሮ ሕይወት አንገሽግሾናል። እጅ እጅ ብሎናል። ወገኖቻችን ረሃቡ ከጥጋብ ሐዘኑ ከደስታ ማግኘት ከማጣቱ ያልተለየበት ዓለም ውስጥ ነው ያለ ነው ይሄን ዓለም ሊያሳልፈው ይመጣል እግዚአብሔር። ልዩነቱ ግን አባታችን ሲመጣ ተዘጋጅተን እንድንጠብቀው ነው። ምዕመናን በዚህ መከራ ውስጥ፣ በዚህ ችግር ውስጥ፣ በምንሰማቸው ውዥንብሮች ውስጥ ከመናወጥ ከመናጥ ከመረበሽ ልቅ ንስሐ ገብተን ተለውጠን ታጥበን ታጥነን ንስሐ ገብተን አባታችንን ልንጠብቀው ይገባል። እስኪ አንድ ልጅ እንዳው አባቱ ከአባቱ ተለይቶ ከእናቱ ተለይቶ የሚኖር ቢኖርና በአባቱ ናፍቆት በእናቱ ናፍቆት ተቃጥሎ እማየ እናቱ ነገ እመጣለሁ ብትለው ደስ ይለዋል አይለውም? ደስ ይለዋል አይለውም? የእኛ አባታችን ማን ነው? እግዚአብሔር ዳቦ ሳይሆን ስጋውን ያበላ ወተት ሳይሆን ደሙን ያጠጣ ልብስ የገዛ ሳይሆን ተራቁቶ ያለበሰ በሞት ላይ ህይወትን ያወጀ በመቃብር ላይ ትንሳኤን የሰበከ የጥሉን ግድግዳ የናደ የለያየን መጋረጃ የቀደደ ፍቅሩን በቁስል የገለጠ በመንግስቱ ሊያነግሰን ሊያከብረን ማን ይመጣል እግዚአብሔር ይመጣል እንኳን ደስ ያላችሁ ወገኖቻችን ስለዚህ የዛሬው ቀን የሐዘን የደስታ ጮክ ብላችሁ ንገሩኝ፣ የሐዘን የደስታ፣ የሐዘን የደስታ? ማን ስለሚመጣ፣ ማን ስለሚመጣ? እግዚአብሔር ስለሚመጣ። በዛው ባለቤቱ ባስተማረበት ወንጌል ምልክቶቹን ስታዩ ከመሸበር ይልቅ ምን ሆኑ? ተዘጋጁ። ድለዋን ክሙ ንበሩ፣ ተዘጋጅታችሁ ኑሩ። በጦርነቱ በሃይማኖት በሚፈጠሩ ግጭቶች ዛሬ እኔ ክርስቶስ ነኝ የሚሉ ይመጣሉ ብሏል። አሁን በዓለም ላይ እስከ ዛሬ ድረስ ወደ በብዙ ሺህ የሚቆጠሩ ሰዎች እኔ ክርስቶስ ነኝ እያሉ መጥተው ያውቃሉ። ብዙ ሐሳውያን ነቢያት መጥተዋል። አጭበርባሪዎች ይፈጠራሉ። ስንዴ ካለ እንክርዳድ አለ። ወገኖቻችን በዚህ ልትደናገጡ አይገባም። በጎች ታሉ ተኩላ አለ። በጎች ካሉ ቀበሮ አለ። አህዮች ታሉ ጅብ አለ። አጥፊና ጠፊ የዓለም ጠባይ ነው። ጨለማ፣ ብርሃን ባለበት ጨለማ፣ ሞት ባለበት ሕይወት ትርፍ ባለበት ኪሳራ፣ ሹመት ባለበት ሽረት፣ ጥጋብ ባለበት ረሃብ አለ። ክርስቶስ ባለበት ሁሉ አጭበርባሪዎች፣ አታላዮች አሉ። ተዘጋጅተ እንድጠብቀው አምላካችን ይርዳን። ዘግቼ ስለመጣው ጊዜያችን አላቃጥልም። ደህና ዋሉ። ለመምህራችን ቃለ ሕይወት ያሰማል። ያው እንግዲህ ይህን የታሸቱ የሚታወቁ በጆሮ የሚፈስ ቃለ እግዚአብሔር በመናገር በማስተማር አጭር ክፍለ ጊዜ እንደሚያስተምሩ ነው ሁላችንም የምናውቀው በእውነቱ በአጭር ጊዜ ውስጥ ብዙ ብዙ ትምህርት አስተምረውናል። የአገልግሎት ዘመናቸውን እግዚአብሔር ከፍ ያድርግልን። በእውነቱ የቤተ ክርስቲያናችን ብቻ ሳይሆኑ የሀገራችን እንቁ ናቸው። ማንኛውንም ሃይማኖት የሚያስተምሩ የየትኛውም የእምነት ተቋማት ከሳቸው አንደበት የሚነገረውን ቃል ለመስማት የሚጓጉ ናቸው። እንደዚህ አይነት ሊቃውንትን መሆነቱ ያብዛልን። እንደው በየ ሚዲያው ታይዋቸው አላችሁ። ዓለም አቀፍ ሐዋርያ ናቸው ከዚህ እስከ አውሮፓ እስከ አሜሪካ በአፍሪካ ሀገሩ ሁሉ እየተዘዋወሩ የሚያስተምሩ መምህራችን ናቸው። በዚህ ደግሞ በሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ ደግሞ በአንድ ክፍል ውስጥ ብዙ ተማሪዎችን እያስተማሩ በእውነቱ ደቀ መዛሙርቱ ሁሉ ከእሳቸው የሚነገረውን ቃል ለመስማት በጣም የሚጓጉ፣ የደብር አስተዳዳሪዎች እሳቸውን ብለው ብዙ ሂደው እዚያ እየተማሩ ነውና። የኔታሸቱ፣ በእውነቱ እግዚአብሔር በእውነቱ ረጅም እድሜ ከጤነት ጋር ይስጥልን። ያው እንግዲህ ቢዘገዩም ክሰውናል፣ አለ አይደለ? አዎ። የዘገዩም በእኛም ችግር ነው። መኪና መላክ ነበረብን ባለመላካችን በራሳቸው በራይድ መኪና ጠርተው ምን ብለው ነው የመጡ። እንግዲህ ሌላ ጊዜ ግን መኪና እንመድባለን። እንመድብ አይደለ? አዎ። መድበን ብንገዛላቸው እንኳን እንችል ነበረ። ለስንቱ ጆቢራ እየተገዛ እንኳን ለኔ ታሸቱ ምን አምሳ ሎሚ ለአንድ ሰው ሸክም፣ ለአምሳ ሰው ግን ጌጥ ነው አይደለ እዚህ ያለ ሰው እኮ አንዳንድ አንድ ሺህ ብር ያዋጣ፣ አራት አምስት ሚሊዮን ሊያዋጣ ይችላል። ብዙ ብዙ ነው የኔ ታሸቱ ያለ፣ በጣም በጀርባው ሁሉ በመጠለያው ሁሉ ዛሬ ያው እንግዲህ በደብረ ዘይት ላይ አቡነ አረጋዊና ገብረ ክርስቶስ ወርሃዊ መታሰቢያ በዓላቸውም ስለሆነ እርሶም እንደሚመጡ ስለተነገረ ማስታወቂያም ስለተሰራ በርካታ ሕዝብ ነው ያለ። እንግዲህ የሰማነውን በዝነ ልቦናችን ይቅረጽልን፣ እግዚአብሔር ሁላችን ይጠብቀን። ልማቱን ለመደገፍ እንግዲህ ቅድም ሲነገር የነበረው አካውንት አለ፣ በዚያ ማስተላለፍ ትችላላችሁ። ይህንንም የበረከት ስራ ለአጭር ደቂቃውን እየጨረስን ነው። ከእኔ የታሸቱ ትምህርት በኋላ ሌላ ትምህርት አይሰጡም። ግን ለማስታወስ ያህል ደግሞ አንድ ቃል የሚነግሩን አባት አሉ። እሳቸውም መላከ ሕይወት አባ ወልደ ጊዮርጊስ ታየ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የገዳማት ክፍል ምክትል ኃላፊ ናቸው። ወደ እሳቸው ወስዳቸውና እሳቸው የበረከት ስራ ያስፈሩናል። ከዚያ እንጨርሳለን። ለአስር ደቂቃ ነው። አንድ ሕፃንም እዚህ ወላጆቹ ጠፍተውበት እዚህ እያለቀሰ ነው። ወላጆች መጣችሁ፣ እዚህ ልጆችን መረከብ ትችላላችሁ። ልጆቻችሁን አትልቀቁ። ልጆችን ብቻ ሳይሆን ሞባይላችሁንም ቦርሳችሁንም አጥብቃችሁ ያዙ። እሺ፣ መንፈሳዊ ስራ ለመስራት እናንተ መጣችኋል፣ ሌሎች ደግሞ ስጋዊ ስራ ሊሰሩ የመጡ ስላሉ ጥንቃቄ አድርጉ። ወደ አባታችን እወስዳችኋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር መልአከ ማርያም መምህር የደብሩ አስተዳዳሪ የመንጋው እረኛ፣ እንዲሁም ያስተማሩን ክቡር መጋቤ ሐዲስ ሸቶ አለማየሁ በእውነት ቃለ ሕይወት ያሰማልን። እንደዚሁም ሊቃውንተ ቤተ እግዚአብሔር፣ አዕይንተ እግዚአብሔር ካህናት ላይ ከነመስያቆናት፣ ምእመናን፣ ምእመናት እንደምን አደራችሁ? እንደምን ሰነበታችሁ? እስከዚህ ሰዓት እንደምን ቆያችሁ? እግዚአብሔር አምላካችን ወዶና ፈቅዶ እንግዲህ ጾሙን ከጀመርን ግማሽ ለመድረስ በቅተናል። ለዚህ ያደረሰን አምላካችን ለብርሃነ ትንሣኤው ደግሞ በሰላም በሕይወት በጤና ያድርሰ ማን ያድርሰን። እግዚአብሔር አምላካችን ጾም ጸሎቱን ጾመ ስርየት፣ ጾመ ድህነት፣ ጾመ በረከት ያድርግልን። እንግዲህ ምእመናን የመጣ ነው በዚህ ቦታ የተገኘነው ነው ለሶስት ነገሮች ነው። መቼም ገበያ ወጦ የወጣለትን ዋጋ አድርጎ የማይመለስ በከንቱ ደከመ ማለት ነው። ስለዚህ የመጣነው እግዚአብሔር አምላካችንን በሰራነው ስራ ባጠፋነው ጥፋት ምሕረቱና ይቅርታው እንዲደረግልን፣ ሌላው ደግሞ ለመስተስሪያ አጢያት ይሆንልን ዘንድ መባውን ወይም ማስራቱን ልንሰጥ በዚያም ደግሞ ሶስተኛም ደግሞ ልንጸልይ ተሰብስበናል። ስለዚህ አሁን ትምህርቱን ሰምተናል፣ ቅዳሴውን አስቀድሰናል፣ ጸለየናል። አሁን የሚቀረን እንግዲህ የበረከት ስራ ነው። መምህራችን ሲያስተምሩን ምናሉን ድለዋኒክሙ ንበሩ፣ ተዘጋጅታችሁ ምን በሉ ተናገሩላችሁ ተዘጋጅታችሁ ጠብቁ። ስለዚህ ተዘጋጅታችሁ ተሰናድታችሁ መጣ ሲባል ከመሸበር ከዚያ አስቀድሞ እራሳችሁን መርምራችሁ ሰውነታችሁን በንጻ አጠባችሁ። አዎ መቼም በዚህ በማቴዎስ ወንጌል ምዕራፍ 25 ላይ ከቁጥር አንድ ጀምሮ ምሳሌ የተነገረላቸው ሰነፎቹ ሙሽራው መጣ ሲባል ወዲያው ተሸበሩ፣ ዘይት የለንም ስጡና አበድሩን ማለት ጀመሩ ይላል። ስለዚህ ሙሽራው ኢየሱስ ክርስቶስ ሲመጣ አባታችን ሲመጣ እ ተዘጋጅተን እንደ አምስቱ ልባሞች ልንጠብቀው ያስፈልጋል ማለት ነው። ሚመና ስለዚህ እስቲ ሁላችሁ ብድግ ብድግ በሉ ተነሱ፣ አሁን የበረከት ስራ ልንሰራ ነው። ምን ይላል ጠቢቡ ሰለሞን በምሳሌ ሲናገር፣ ልብህን ያዝ ይላል። ምንህን ያዝ አለ? አቤት ልብህን ያዝ፣ ቃሌንም ስማ፣ ትዕዛዜንም ጠብቅ፣ በሕይወትም ትኖራለህ ይላል ምሳሌ አራት ቁጥር አምስት ላይ። ስለዚህ የተወደዳቸው ምዕመናን መምህር ያስተማሩንን ቃላቸውን ሰምታችኋል አደለም? ምንም በዚህ ላይ መጨመር አያስፈልግም። ሰምተናል አልሰማንም? አዎ ከሰማን እንግዲህ እዚህ ጋር እንግዲህ አንድ ታላቅ ሰው ጀምረውታል፣ ስጦታውን የልማት ስራ አለ ተብለናል። ዛሬ የተጠበቀውን ቤተ ክርስቲያን ከኛ የምትጠብቀውን ነገር አሟልተን ልጆችሽ እኛ አለን፣ የጎደለውን ልንሞላ መጠናል፣ በፊትሽ ቁመናል ብለን እናት ቅድስት ቤተ ክርስቲያንን ደስ ልናሰኛት ያስፈልጋል። አንድ ወንድማችን አንድ ሺህ ብር ሰጥቷል። እናታችን አንድ መቶ ብር እሺ፣ ሁላችሁም በሉ። አሁን የበረከት ስራ ነው። እዚህም አንድ ወንድማችን አምስት መቶ ብር ሰጥቷል። እዚህም መቶ ብር መጥቷል። እግዚአብሔር ይስጥልን በሎ መንገዱን ክፈቱልን። ብዙዎቹ ለመስጠት እየተዘጋጁ ነው። መንገዱን ከፈት ከፈት አድርጉልን። እሺ ወለተ ኢየሱስ የተባለች እናታችን የዛሬ ወር ቆርቆሮ ለመጠለያ ቃል ገብቼ ነበረ በገባሁት ቃል መሰረት ከነምስማሩ ሁለት ቆርቆሮ ነበረ ሁለት ሽፍር አምጥቻለሁ ብላለች እግዚአብሔር ይስጥልን ለመስተስሪያት ያት ያድርግልን እሺ ሌሎቻችሁስ ቃል የገባችሁ አላችሁ ባለፈው የዛሬ ወር እግዚአብሔር ይስጥልን ልጃችን ሁለት መቶ ብር አባታችን መቶ ብር ወንድማችን አንድ ባኮሻማ አቡነ አረጋዊ ሐሳቤን ስለጠቀለሉልኝ፣ እነሆ ልመና እናታችን አንድ ባኮሻማና አንድ መቶ ብር ሰጠዋል። እግዚአብሔር ይስጥልን። እሺ መንገዱን ከፈት ከፈት አድርጉልን። ልጃችን ሁለት መቶ ብር እግዚአብሔር ይስጥልን። በሉ ተሎ ተሎ አፋጥኑልን። እግዚአብሔር ይስጥልን በዚህ በኩል። እሺ እጄን ዘረጋለው ጻድቁን ወክዬ ቀበላቸዋለሁ። ሙሽራውን አቡነ ገብረ ክርስቶስን ወክዬ እሺ ወንድሜ ለዛሬ ወር አንድ ሽብር ለአንድ ቆርቆሮ ከነመስማሩ ቃል ገብቼ ነበረ። በገባሁት ቃል መሰረት አምጥቻ አለው አንድ ሽብር ሰጠዋል። እግዚአብሔር ይስጥልን። ለመስተስሪያ ጥያቄ ያድርግልን። ስምህ ማን ነው? ባለ አንድ ሽብር እሺ፣ ንገሩን። ስሟን ወለተ ኪዳን ወለተ ኪዳን እሺ፣ እናታችን ልጃችን ስምሽ ወለተ ማርያም የተባለች ልጃችን እንሆ በዕለት ከማገኘው ላቡና አረጋዊ አስራቴን አሰባስቤ 1800 ብር አምጥቻለሁ ብላለች። የእግዚአብሔር ገንዘብ ነው። እግዚአብሔር ቀሪውን ይባርክልሽ። በጻድቁ ጸሎትና ልመና አማላጅነት እግዚአብሔር ይስጥልን። እሺ እህቴ ደግሞ ለአቡነ አረጋዊ አንድ ሺህ ብር አድርሽ ብላ በተጨማሪ ሰጣኛለች ይኸው የተላከችኝን መልእክት አምጥቻለሁ እግዚአብሔር ይስጥልን ለመስተስሪያ ኃጢአት ያድርግልን እናታችን ገነተ ማርያም ሁለት መቶ ብር እግዚአብሔር ይስጥልን ረሚመናን እንዴት ነው ይህን መንገድ ከፈት ከፈት አድርጉልን እግዚአብሔር ይስጥልን እሺ እናታችን አንድ መቶ ብር እዚጋ እህታችን አንድ መቶ ብር እዚጋ ህፃን ብላቴና አንድ መቶ ብር እዚህ ጋር ህፃን ብላቴና አስር ብር። እግዚአብሔር ይስጥልን። እግዚአብሔር ይባርክልን። ምዕመናን መንገዱን ከፈት ከፈት አድርጉልን። ትንሽ መንገዱ ተዘጋግቷል፣ አልተከፈተም። ስጦታችሁም እንደዚህ አይደለም በእውነቱ ምናልባት ቅድም ሲነገር የነበረው እዚህ አካባቢ ሚዲያማ ያለሁኝ እንዲሁም ቲክቶበሮችም እንዳላቸው እያየው ነው ምዕመናን ስለዚህ በውጭ ዓለም የምትገኙ አሁን ያለንበት እኖ የአቡነ አረጋዊ ወገብረ ክርስቶስ ቤተ ክርስቲያን ዓመታዊ በዓሉንና እንደዚሁም ባለ ደብረ ዘይትን በማክበር ላይ እንገኛለን። ለዚህ ታላቅና ጥንታዊ ቤተ ክርስቲያን ምዕመናን የሚያስቀድሱበት መጠለያ ስለሌለ መጠለያውን ለመስራት 150 ቆርቆሮ አስፈልጓል። ለዛሬ ወር ለሲሚንቶ፣ ለቆርቆሮ መግዣ ብላችሁ ቃል ገብታችሁ ለመጠለያው ብዙ ስራዎች ስለሚያስፈልጉት ስሚንቶና እንደዚሁ አሸዋ ተገዝቶበታል። በቃል በተገባው ብር ሌሎቻችሁ ያልከፈላችኋላችሁ። ስለዚህ አሁን ደግሞ ለዛሬ ወር ስራው ተጠናቆ በውስጡ ማስቀደስ የምትችሉበትን የራሳችሁን ቤት የራሳችሁን መጠለያ ከብርድ፣ ከፀሐይ፣ ከነፋስ የምትጠለሉበት የራሳችሁ ቤት ነው የምትሰሩት እና ለዚህ መጠለያ የሚሆን ሁላችሁም እንደው ያላችሁ ምንም ይሁን ምን ባላችሁ ብቻ ከደገፋችሁ፣ ባላችሁ ብቻ አለን ካላችሁ በቂ ነው። ስለዚህ ባላችሁ አቅም ልክ ለዚህ መንፈሳዊ ስራና ለተቀደሰ ዓላማ የሚውል በጻድቁ ስም በቤተ ክርስቲያኗ ትጠይቃችኋለች የአባት ጥያቄ ነው እኔ ለእናንተ ማሳሰብ ነው እንጂ በእውነቱ ቤተ ክርስቲያን አትለምንም እናት ስትለምን ልጅ ቁጭ ብሎ ድምጿን ሊሰማም አይገባም ስለዚህ በዚህ በኩል ያላችሁ እሺ ልጅ አሁን ማን ነው ስምህ ስንት ብር ነው ስምንት መቶ ብር ለአንድ ቆርቆሮ መግዣ ቃል ገብቼ ነበረ ማን ያልከኝ ኃይለ ሚካኤል ኃይለ ሚካኤል፣ አንድ ቆርቆሮ የገባውን ቃል አምጥተዋል። እግዚአብሔር ይስጥልን፣ ለመስተስሪያ ኃጢአት ያድርግልን። እግዚአብሔር ይስጥልን። እሺ እንደዚሁ ቃል የገባችሁ ማምጣት ትችላላችሁ። ባለፈው ስማችሁ በቀለመ ወርቅ ተጽፏል። አሁን ስትሰጡ እየነገራችሁ እንኳን ለጻድቁ አቡነ አረጋዊ ወራሃዊ በዓል በሰላም አደረሳችሁ ብለው አንድ ሺህ ብር ሰጠዋል። እግዚአብሔር ይስጥልን፣ ለመስተስሪያ ጥያት ያድርግልን። እግዚአብሔር ይስጥልን። እሺ፣ በዚህ በኩል ያላችሁ ይህም መንገድ አልተከፈተም። ብዙ ሰው ግን መምጫ አጥቶ ሲቸገር እየታየኝ ያለው በዚህ በኩል ያለውን ብትከፍቱልን መልካም ነበረ። በዚህም መንገዱን ሰፋ አድርጉላቸው፣ በርቀት ያሉ እየመጡ ነው። እግዚአብሔር ይስጥልን ጻድቁ አቡነ ገብረ ክርስቶስ አቡነ አረጋዊ እንሆ የስጦታችሁን የኃጢአት መደምሰሻ የመንግሥተ ሰማያት መውረሻ የዲያብሎስ ድልመንሻ ያድርጉላችሁ እግዚአብሔር አምላካችን ኢትዮጵያ ሀገራችንን መሀሉን ገነት ዳሯን እሳት አድርጎ ይጠብቅልን እንግዲህ በውጭ ዓለምም የምትገኙ አዎ አቤት ሰይፈ ስላሴ ቃል ነው አሁን ባለፈው ቃል ገብቼ ነበረ አንድ ሺህ ብር ሰጠዋል። እግዚአብሔር ይስጥልን ለማስተስረያ ኃጢአት ያድርግልን። ወልደ አረጋዊ ለዚህ ለተቀደሰ እኛ ለምንጠለልበት ከነፋስ ከዝናም ከፀሐይ ከብርድ ከዚህ ሁሉ ለምንጠለልበት እናንተ ቆማችሁ ስታሳስቡ፣ እኔ ደግሞ ቁሜ ስሰማ እጅግ በጣም ያሳዝነኛል። ስለዚህ አሁን ለጊዜው አምስት ሺህ ብር በአካውንት ልኮልናል እግዚአብሔር ይስጥልን እግዚአብሔር ይስጥልን በእውነት እሺ እንደዚሁ አካውንቱን የምትፈልጉ በውስጥም በውጭም ያላችሁ ይህንን መልእክት እየሰማችሁ በሚዲያ በመከታተል ላይ ያላችሁ በአገር ውስጥም በውጭ አገርም አንድ መቶ ሺህ ብላችሁ ጻፉ በመጀመሪያ ማለትም አንድና አምስት ዜሮ አንድ እና አምስት ዜሮ ጻፉ። ቀጥሎ ስልሳ አንድ ከዛ ቀጥሎ ሃምሳ ስድስት ስልሳ አንድ ብላችሁ ስልሳ ስድስት መጨረሻው ዘጠኝ። ሃምሳ ስድስት ስልሳ ስድስት ዘጠኝ እደግመዋለሁ። አንድ መቶ ሺህ አምሳ አንድ ስልሳ አንድ አምሳ ስድስት ስልሳ ስድስት ዘጠኝ በዚህ በኢትዮጵያ ንግድ ባንክ አቡነ አረጋዊ ወገብረ ክርስቶስ ቤተ ክርስቲያን ሰበካ ጉባኤ ጽሕፈት ቤት ብላችሁ መላክ ትችላላችሁ ማለት ነው። ስለዚህ አሁን ስጦታችሁ ሁላችሁም ተሳተፉ። አቅም የፈቀደውን በተቀመጠላችሁ አካውንት በማስገባት በረከቱን ተካፈሉ። ሁላችሁም መቶ ወንድሞች እዚህ ያላችሁ ኮሜንት ላይ አስቀምጠናል አካውንቱን፣ በዛ አካውንት አቅም የፈቀደውን ሁላችሁም ተሳተፉ። 150 ቆርቆሮ የአንድ ቆርቆሮ ዋጋ 800 ብር ነው። ዙሪያዋን በምስማር ለመምታት ደግሞ የተወሰነ ያስፈልጋል። እንግዲህ አባ ደግሞ የሚታወቁት በሙሉ ቁጥር ነው። ስለዚህ እስቲ አንድ ሺህ ብር አንድ ሺህ ብር ለአንድ ቆርቆሮ ሚመናን እየሰማችሁ ነው። አቤት እስቲ እጃችሁን አውጡ፣ እጃችሁን ከፍ አድርጉት። እስቲ በእውነት አቡን አረጋው እየባርኳችሁ፣ እስቲ እጃችሁን ከፍ አድርጉት ሁላችሁ። ስንት ያስፈልጋል ንገሩኝ። ስንት ቆርቆሮ አቤት መቶ ሀምሳ ቆርቆሮ እሺ፣ መቶ ሀምሳ ቆርቆሮ ያስፈልጋል። የአንድ ቆርቆሮ ዋጋ አንድ ሺህ ብር ነው። አንድ ሺህ ብር ነው ብለው የሚጠሯቸው በጸሎታቸው። እሺ፣ እዚህ ያላችሁት ወንድሞች ሁላችሁም በተቀመጠላችሁ ሊንክ ግቡልን። ሊንኩን ኮሜንት ላይ አስቀምጠናል። ከፒያሳ ታቦታቱ እኛን እየባረኩ ይገኛሉ። ስለዚህ በተቀመጠላችሁ ሊንክ ግቡልን። ሁላችሁንም እናመሰግናለን። ኮሜንት ላይ ሊንኩን አስቀምጠናል። ከፒያሳ ቀጥታ ታቦታቱ ወጥቶ እኛን እየባረከ ይገኛል። ስለዚህ ወደዛ ገብታችሁ እንድትካፈሉ መርሃግብሩን መጨረሻ ቡራኬውን ከፒያሳ ቅዱስ ጊዮርጊስ ነው የምንወስደው። ስለዚህ ሁላችሁም በተቀመጠላችሁ ሊንክ ግቡልን። እዚህ ጋር ጨርሰናል ያለውን የመጨረሻውን ቡራኬ ከዛው ስለምንቀበል፣ ሁላችሁም በተቀመጠላችሁ ሊንክ ግቡልን። ሊንኩን ኮሜንት ላይ አስቀምጠናል። በዛ ሊንክ ግቡልን። ከዚህ ያለው መራገር በዚ አጠናቀናል። በእያላችሁ በሰላማች ይዛ ኮሜንት ላይ በተቀመጠላችሁ ሊንክ ሁላችሁም ግቡልን። ከፒያሳ የመጨረሻውን ቡራኬ እዛው እንቀበላለን በብፁዓን ሊቃነ ጳጳሳት። ስለዚህ ሁላችሁም እዚህ ጋር ያላችሁት ወንድሞች ወደዛ ግቡልን። ሊንኩን ተጭናችሁ ሊንኩን ተጭናችሁ ሁላችሁም ወደዛ ግቡልን።